ለሀገር አንድነትና መረጋጋት አካታች የምክክር ሂደት ማድረግ ወሳኝ መሆኑን የፌዴራል ተቋማትና ማኅበራት የአጀንዳ ማሰባሰብ መድረክ ተሳታፊዎች ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን የፌዴራል ተቋማትና ማኅበራት አጀንዳ ማሰባሰብ መድረክ ማካሄዱን ቀጥሏል። ቤቴሌም ሰለሞን ተጨማሪ አላት የኢትዮጵያ ሀገራዊ ምክክር ኮሚሽን ከመንግስት ባለድርሻ አካላትና ማኅበራት ጋር እያካሄደ የሚገኘው የአጀንዳ ማሰባሰብና የምክክር መድረክ ዛሬም ቀጥሏል። በአጀንዳ ማሰባሰብ ተሳታፊ የሆኑ የተለያዩ ባለድርሻ አካላትም ለግጭት መንስኤ የሆኑና መፈታት አለባቸው ያሏቸውን መሰረታዊ ችግሮች ላይ ትኩረት አድርገው መወያየታቸውን ገልጸዋል። ሀገራዊ አስተሳሰብ ማጣታችን እንዳንግባባ አድርጎናል። ሁለተኛ ሲቀጥል ደግሞ በቀጥታም ሆነ በተዘዋዋሪ ድህነታችን እንዳንግባባ አድርጎናል። ሰው ድነትን ለማሸነፍ ሲል፣ ስልጣን ለማግኘት ሲል መሳሪያ ይዞ ጫካ ይገባል ማለት ነው። ሶስተኛ የተዛባ ትርክት ሀገራችን እንዳትግባባ እርስ በርስ እንድትጠጣጠራጠር፣ ጥርጣሬዎች እንዲጎሉ፣ አንድነት እንዲሸረሸር አድርጎናል ማለት ነው። አራት አጀንዳዎች ላይ ተወያይተናል። ህገ መንግስት ላይ መቀየር ያለባቸው ምንድን ናቸው የሚለውን በስንደቅ አለማ ላይ፣ በማንነቶች ና በድንበር ወሰኖች ላይ፣ በቋንቋ ባህር እነዚህን ሁሉ ባካተተ መልኩ ምንድን ነው መቀየር ያለበት? ለኢትዮጵያ የሚጠቅመው ምንድን ነው? ለህዝብ የሚጠቅመው ምንድን ነው? በሚለው ላይ የህዝብ ተወካዮች ሁሉንም ዘርፍ ያማከለ ውይይት ሲያደርግ ነበረና ዛሬ ላይ በግሩፕ ተወያይተን ጨርሰን ጨምቀን ደግሞ ለሀይል መድረክ እንዲቀርብ ውይይት እየተደረገ ነው ያለው ከዚህ ኮሚሽን አካታችነቱ። ሁለተኛም በትምህርት ስርአታችን ዙሪያም ማየት ያለብን የትምህርት ስርአታችን ዙሪያ ዩኒቲን የሚያስመጡ አይደሉም መፈተሽ አለበት። ንግግሩ የልብ ንግግር መሆን አለበት። ዝም ብሎ ከአንገት በላይ ሳይሆን፣ ፖለቲከኞች ለራሳቸው ሲሉ የራሳቸው ስራ ይሰራሉ። እኛ ህዝቦች ግን መቀራረብ መቻል ነው ያለብን። ለሀገር አንድነትና መረጋጋት ብሎም ሰላምን ለማምጣት ውይይቶች አስፈላጊ መሆናቸውን ያነሱት ተሳታፊዎቹ መደረግ አለባቸው ያሏቸውን ሀሳቦችም አንስተዋል። ትምህርት ቤት ልከን በሰላም የምንቀበለው ወጥተን በሰላም የምንገባው ሰላም ስኖር ነው እና ለዚህ ሰላም ከትልቅ እስከ ትንሽ የሃይማኖት አባት ሳይል ሌላም ይመለከተኛል የሚል አካል ተግቶ ለሰላም መስራት እንዳለበት፣ የትኛውም እምነት የትኛውም ሃይማኖት ሰላምን የበላይ የሚያደርግ ነው። የሰላም ክብር፣ የሰላም ማንነት፣ የሰላም እጦት የሚመጣው ፈጣሪን ካለማወቅ ነው። የትላንትናው ያለፍንባቸው መጥፎ አሻራዎችን ማሰብትተን የእርስ በእርስ ስምምነትና ምክክር አስፈላጊ ነው። እኛም እንደ ምክር ቤቱ ተወካዮች እንደ ሀገር ተወካዮች ይህንን በአጽንኦት ሰጥተን በጊዜ በተገድቦ በቶሎ አልቆ ወደ ስራ እንዲገባ ከማድረግ አኳያ የራሳችንን ድርሻ እንወጣለን። የጋራ አንድነት ለማምጣት ህጻናት ላይ መሰራት አለበት። ኦልሬዲ ትላልቆች አዋቂዎችንን ባይ በትክክል የሚሆን በትክክል ባልሆነ ነገር ኦልሬዲ ተመርዘናል። እሱ ማጠብ ያስፈልጋል ማስተካከል ያስፈልጋል። የአጀንዳ ማሰባሰብ ሂደቱ አካታች ሆኖ በርካታ ሀሳቦች እየተስተናገዱበት መቀጠሉን ያነሱት ደግሞ የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ ናቸው። ወደ 850 ተሳታፊዎች ናቸው እዚህ የሚገኙት እና ከ38 ማህበራት ተቋማት የተውጣጣ ስብስብ ነው እዚህ ያለው አሁን የአገራችንን ለገጠማት ችግር ያለመግባባት ችግር ምን ጉዳይ ላይ ብንነጋገርና መፍትሄ ብናገኝ ውጤታማ እንሆናለን የሚለውን ተነጋግረው እያንዳንዱ ቡድን በጣም እየተነጋገረ እየተፋጨ አሁን እየጨረሰ ነው። እያንዳንዱ ቡድን አጀንዳውን ከዚህ ቀጥሎ እንግዲህ የፌዴራል የተጠናከረ አጀንዳ ለመስጠት ሰባቱ ቡድን ደግሞ አንድ ላይ ይቀመጡና አንድ የጋራ አጀንዳ ይሰጣሉ ማለት ነው። እኛ ሁለቱንም የቡድኖቹንም የተጠናከረውንም አጀንዳ ወስደን እንጠቀምበታለን ማለት ነው። ኮሚሽኑ ያልተጠናቀቁ ቀሪ ተግባራትን በአጭር ጊዜ ውስጥ በማጠናቀቅ ወደ ሀገራዊ ጉባኤው ለመሻገር እየሰራ መሆኑንም ምክትል ዋና ኮሚሽነሯ ገልጸዋል። የትም ዓለም ላይ የትጥቅ ትግል በምክክር ነው የሚያልቀው። ስለዚህ ጊዜ ከማቃጠሉን ሰው ከሚጠፋ ንብረት ከሚጠፋ ወደዚህ ተካተቱ እያለ ነው እንግዲህ። እሱ እዛ ላይ እየሰራን ነው። ትግራይ ክልልን በተመለከተ የተለያዩ ባለድርሻ አካላትን እያነጋገረ ነው የቆየ ነው። ከአስተዳደሩም ጋር ያው ደብዳቤ ተላልከናል። ያንን ስራ የሚቀጥለው ስራችን እሱና ዲያስፖራ ነው። ሁለቱን ስራ በአስቸኳይ ሰርተን ሀገራዊ ጉባኤውን ለመጥራት ነው እየተዘጋጀን ያለ ነው።